ልመኗ ክብሯ በኛ ለዘላለም በሆነ ሲደረግልንና አምላከን የወለደች በሁለት ወገን ድንግል የሆነች በድንጋሌ ስጋ በድንጋሌ ነፍስ ጸናች ክብርት እመቤታችን ያደርገች ታምር ነው። ከካህናት ወገን የምትሆን ሀና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔር የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርን በሰራው ግጸንተ ይኖሩ ነበር። ሚስቱ ግን መከናት ኖር ነበር። ልጅም ሳልነበራቸው አዝኖ ተክዘው ይኖሩ ነበር። እለት እለት ወደ ቤተ እግዚአብሔር እየሩ ልጅ ይሰጣቸው ዘንድ በሀዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለ ወጆች ለጦም አዳሪዎች ለቤተ እግዚአብሔር ይሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀብላቸው ዘንድ ይደረግልና በማለት ተስፋ ጸንተው ይኖሩ ነበር። ከልሳት አንድ ቀን ሀና ሚስቱና እያቄ ወጥተው ወደ ተክል ቦታ ገቡ። ቁመም ሲጸል እርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽሞ አዘኑ። ከሀዘናቸው ብዛት የተነሳ አንቀላፍቷቸው ተኙ። ሀናም ተኝታ ሳለች በባሏ በእያቄም እጅ በትር እንደተያዘች ያችን በትር አበባ አፍርታ አየች። ሁለተኛም እሱ በሀና እጅ ከፍሬ ሁሉ የሚመስለውን የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸው በነቁ ጊዜ ደስ አላቸው። በምኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑ። ከዚህም በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህም በኋላ ሀና ጸነሰች፣ ጽንሷም ታወቀ። የሰጠኝ ልጅ ለእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁልጊዜም በጾም በጸሎት ተወስና በፍጹም ደስታ ለድሆች ለጾም አደረች ምጽዋትን ስትሰጥ ኖረች። ይህም ሁሉ ስላደረገ ሊ ፈንታ ለእግዚአብሔር ምን ወረታ አድርግለታለሁ ብላ ባሏን አሰበች። ለመስዋእት የማይሆነውንም ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጣትንም ይጠብቅላ ዘንድ ወደ እግዚአብሔር ልመናን አበዛች። ከስድስት ወር በኋላ ያህና ጽንስ ታወቀ። የእሷ ዘመዶች የባሏም ዘመዶች በሰሙ ጊዜ ወደ እሷ መጥተው የጻልነትሽን ዘመን ካለፈ በኋላ ላንጃ ተደረገ ይህ የምንሰማው ነገር ምንድን ነው አሏት። መጸነሷንም ያዩ

እሳቸው ላይ ከበረች ዝና በአገር ሁሉ ተሰማ። ድውያን ሙሉ ሁሉ እያመጡ በማይጸኗ እየዳሰሱ ይፈወሱ ነበር። ፍጥረትም ሁሉ በማይጽኗት አለ ህሙም የፈውስ በተወለደ ጊዜ እንደምን ያለ ይሆን አሉ። የእስራኤልም ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምንላለን ላለን እነሆ እያቄም ሀና የእስራኤልም መንግስት አጠፉ ሀና ጸንሳ ሰለ ታድናለች ጸማት አድናለች በእኛ ለት አይደለም አሉ። ከሳቸውም አንዱ ያስደንቃችኋል ሙሴ እንደጻፈው በድንጋይ ወግረን እንግደላቸው ዘንድኑ አላቸውና ሁሉም ተቃጠሩ። በፈቀለሊት ሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራቸው እያቄም ሀና ሆይ ተነሱ አላቸው። ሊባኖስ የሚባል ተራራም ወሰዳቸው እኛን ካራዊ ሳይጣን ወጥመድ ታድነንና መፍራትን መወደድን የተመለሽ ስማ ማርያም የምትባል በዚያም ተወለደች። ወደ እንተ ነገራችን የምመለስና የጽንሷ ሞራት በተፈጸመ ጊዜ በግንቦት አንድ ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳም ድምግባት ከማር ከሶከር ይልቅ ደስ ያሰኛል። የማዛውም ሽታ ከሽቶ ሁሉ ይበልጣል። ዘመዶቿና ጎረቤቶቿ በሰሙ ጊዜ ፈጽመው ደስ አላቸውና ተሳስበው ወደ እሷ መጥተው ልጇን ባዩ ጊዜ ፈጽሞ አደነቁት። እርሰ በርሳቸውም እንደዚያ ያለች ብላቴና ከቶ የተዋን አናውቅምና ተባባሉ። ጸጋ እግዚአብሔርን በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ ሞልቷልና ከኢያቄም ከሚስቱ ከሐና ጋር ደስ እያላቸው እግዚአብሔርን ቸርነት እየተናገሩ ሰባት ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይህም የእግዚአብሔር ስጦታ ማለት ነው። ሰባቱንም ቀን በፈጸሙ ጊዜ ወደ ቤታቸው ገቡ። ኢያቄምና ሐና ልጃቸውን ማርያምን ሲያሳድጉና ስለ ልጃቸው ለእሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽሞ ሲያመሰግኑት ሶስት ዓመት ኖሩ። በጾም በጸሎት ተወስነው ለደዎች ለጦም አዳሪዎች ምጽዋትም እየሰጡ በጎ ሥራ መሥራትን አበዙ። ልጃቸው ማርያምን በንጽህና ሲያሳድጉ ሶስት ዓመት በተፈጸመ ጊዜ ሐና ባሏ እያቄምን ወንድሜ ሆይ ልጃችን ለቤተ እግዚአብሔር ብጻት አድርገነስ ልጃችን ቤተ እግዚአብሔር ልታገለግል ነው እንጂ በዚህ ዓለምኛ ልታገለግል እንዳልተሳልን አስብ አለችው። እያቄም ይህን ነገር ከሚስቱ ከሐና በሰማ ለመንገድ የሚሆናትን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውና በረንጆቻቸውን ዘመዶቻቸውን ሁሉ ጠሩ። ልጃቸውን ይዘው ሂደው ወደ ቤተ መቅደስ አገቧት። ካህናተ ቤተ መቅደስ ሁሉ ያሉ በሰሙ ጊዜ እነሱ ለመቀበል ወጥተው መንፈሳዊ ሰላምታን ሰጥቷቸው ኢያቄምና ሚስቱ ሀናን ልጃቸውን ማርያምን